ተናስተልኝ የተከበራችሁ ተመልካቾቻችን፣ ይህ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ እናንተ የሚደርሰው የሚዲያ ዳሰሳ ዝግጅታችን ነው። ኢትዮጵያ ላለፉት አስር ወራት ጥላው የቆየችው የአስቸኳይ ጊዜ አዋጅን አንስታለች። በሌላ በኩል በሙስና ወንጀል ተጠርጥረው የተያዙ ባለስልጣናት፣ ደላሎችና ባለ ሀብቶች አሀዝ ከ50 በላይ ደርሷል። በምስራቅ አፍሪካ የሩዋንዳና የኬንያ ምርጫም የመገናኛ ብዙሃን የትኩረት አጀንዳ መሆናቸው ቀጥሏል። በዓለም አቀፍ ደረጃ አሜሪካና ሩሲያ አሁንም ውዝግባቸው እንደቀጠለ ነው። እነዚህና ሌሎችን አበይት አጀንዳዎችን ይዘን የዛሬውን የሚዲያ ዳሳ ዝግጅታችንን ወደ እናንተ የምናቀርበው አበባዩና ሁናቸው ታየንን እስከ ፍጻሜያችን ድረስ አብራችሁ እንድትቆዩ እንጋብዛለን። ሁናቸው፣ እንግዲህ በቀዳሚነት በሀገር ውስጥ አጀንዳዎችን ጀመርና ኢትዮጵያ እንግዲህ ላለፉት አስር ወራት ጥለው የነበረችው የአስቸኳይ ጊዜ አዋጅን የሕዝብ ተወካዮች ምክር ቤት በጠራው የእንግዲህ አስቸኳይ ስብሰባ ማለት ነው። አንስታለች። በይፋ ተነስቷል ማለት ነው። ባለፉት አስር ወራት በተለይ መስከረም 28 2009 ተጥሮ የነበረው የአስቸኳይ ጊዜ አዋጅ ሙሉ ለሙሉ መነሳቱንም የመከላከያ ሚኒስትሩና የኮማንድ ፖስቱ ሴክሬታሪያት አቶ ሲራጅ ፈጌሳ ባቀረቡት ሪፖርትን አዳምጦ ያለፉት አስር ወራት ክንውንን አዳምጦ ማለት ነው ምክር ቤቱ እንዲነሳ ወስኗል ማለት ነው ይህ ደግሞ የሀገር ውስጥ የመገናኛ ብዙሃን በዋናነት እንደዚሁም ደግሞ ዓለም አቀፍ የመገናኛ ብዙሃን በስፋት እየዘገቡት ያለ አጀንዳ ሆኗል ማለት ነው። ሮይተርስም እንደዚሁ በስፋት ይዞት የወጣው መረጃ ሆኗል። ከሮይተርስ በተጨማሪ ቀደም ሲል እንደገለጽከው የተለያዩ የሀገር ውስጥ መገናኛ ብዙሃንም በተለይ የአስቸኳይ ጊዜ አዋጁ መነሳቱን በተመለከተ ሰፊ ዘገባዎችን ይዘው ወጥተዋል። በአብዛኛው ከሮይተርስና ከቢቢሲ ውጭ ሁሉም የሀገር ውስጥ መገናኛ በሚባል ደረጃ ይህንን የአስቸኳይ ጊዜ አዋጁን ሙሉ ለሙሉ ተነስቷል በሚል በፊትለፊት ለፊት ገጻቸው ይዘዋቸው የወጡትን ማንሳት እንችላለን። እንግዲህ በተለይ የአስቸኳይ ጊዜ አዋጁ ባለፉት አስር ወራት በሀገሪቱ ውስጥ ሙሉ ለሙሉ ተግባራዊ ሲደረግ ቆይቷል። ከአስር ወራት በኋላ ደግሞ የምክር ቤቱ በአስቸኳይ ስብሰባው ይህንን የአስቸኳይ ጊዜ አዋጅ አንስቷል። በዋናነት ግን በአስቸኳይ ጊዜ አዋጁ መጣሉ ምክንያቶች ምን ነበሩ የሚልም ትንታኔ ይሰጣሉ እነዚህ የመገናኛ ብዙኃን ከእነዚህ ውስጥ አንዱ በተለይ በአስቸኳይ ጊዜ አዋጁ ጋር ታይዞ ሲያጋጥሙ የነበሩ ችግሮች የንብረት መውደም፣ የሰው ህይወት መጥፋት፣ እንዲሁም ደግሞ በዜጎች መካከል የልዩነት መፈጠር፣ የአመለካከት ልዩነት መፈጠር፣ በሃይማኖት መካከል የጥርጣሬ መፈጠር በዋናነት የተስተዋሉ ችግሮች እንደነበሩ ነው። ለአስቸኳይ ጊዜ አዋጁ መጣልም በምክንያትነት የሚያስቀምጧቸው እንግዲህ በበተለይ የህዝብ ተወካዮች ምክር ቤትም ከአባላቱም የተነሱ ጥያቄዎች ነበሩ። እንግዲህ በበተለይ በእነዚህ አስር ወራት ውስጥ የአስቸኳይ ጊዜ አዋጁ በመጣሉ የመጣው ለውጥ ምንድን ነው? በሀገሪቱ በተለይ ጸጥታና ደህንነቱን በማረጋገጥ ረገድ በሀገሪቱ ጥቂት በማይባሉ አካባቢዎች የተነሳውን ውከትና ብጥብጥ በማርገቡ ረገድ ከፍተኛ አስተዋጽኦ እንደነበረው ይህ የአስቸኳይ ጊዜ አዋጅ ነው እንግዲህ አቶ ሲራጅም የተናገሩት እንግዲህ በእነዚህ በአስር ወራት ውስጥም ወደ ሃያ አንድ ሺህ አካባቢ የሚሆኑ ከዚህ ከእንደዚህ አይነት ከውከትና ብጥብጥ ጋር ተሳትፏል የተባሉ ዜጎች የተሀድሶ ስልጠና አግኝተው ወደ የአካባቢ አካባቢያቸው እንዲመለሱ ስለመደረጉ ነው። እንግዲህ አቶ ሲራጅም የተናገሩት በዚህ ጊዜ ውስጥ እንግዲህ ከ7300 የሚልቁ በሁከትና ብጥብጥ ወቅት ተሳትፏል የተባሉ በደቡብ በኦሮሚያ እንደዚሁም በአማራና በአዲስ አበባም በ500 አካባቢ የሚሆኑ በእንደዚህ አይነት ተግባራት ላይ ተሳትፏል በሚል ከ7300 የሚበልጡ ዜጎችም እንደዚሁ በእንደየ ጥፋት ደረጃቸው የክስ ሂደታቸውን እየተከታተሉ እንደሚገኙ ነው እንግዲህ የገለጹት። ከምክር ቤቱ አባላትም የተነሳላቸው ጥያቄ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በሰበር ዜናው ሲገልጽ እንደነበረው ማለት ነው ከምክር ቤቱ አባላት የተነሱ አንደኛው ጥያቄ ምንድን ነው? በተለይ ይህ የአስቸኳይ ጊዜ አዋጁ መነሳቱ አሁን ተገቢነቱ ምን ያክል ነው? አንዳንድ አካላት እንደውም የአስቸኳይ ጊዜ አዋጁ ይነሳልንና የምናደርገውን እኛ እናቃለን የሚሉ ድረስም አሉ የሚል ጥያቄ በቀጥታ ቀርቦላቸው ነበር። እሳቸውም በመደበኛው የሕግ ሂደት ውስጥ የሀገሪቱን ሰላምና ፀጥታ ማስከበር የሚቻልበት ደረጃ ላይ ስለመደረሱ ነው እና እንደዚሁም የክልል የጸጥታ ኃይሎችና ከርሳነ መስተዳድሮችም ጋር ውይይት በማድረግ ይህንን በራስ በክልሎቹ የሚሆን በመደበኛው የሕግ ሂደት ውስጥ ውስጥ ጸጥታውን ማስከበር የሚቻልበት ደረጃ መደረሱን መረጋገጡን ተከትሎ ነው የተወሰነው ማለታቸውን እነዚሁ የመገናኛ ብዙን ዘግበዋል። በነገራችን ላይ አበበ ቀደም ሲል የገለጽካቸው በቁጥጥር ስር የዋሉ ዜጎች ወይም ደግሞ በዚህ በአስቸኳይ ጊዜ አዋጁ ሲጣል በነበረበት ወቅት ስልጠናም የተሰጣቸው በአስቸኳይ ጊዜ አዋጅ ውስጥ እያለች በነበሩ ችግሮች ውስጥ ተሳታፊ የነበሩ ስልጠና ተሰጧቸው በሁለት ዙር የወጡ የህግ ታራሚዎች እንዳሉ ሁሉ ደግሞ ለፍርድ የቀረቡም ዜጎች አሉ። ነገር ግን ከዚሁ ከአስቸኳይ ጊዜ አዋጁ አሁን የሚነሳበት ዋና ምክንያት ቀደም ሲል ሲያጋጥሙ የነበሩ ችግሮችን አሁን ባለው በመደበኛው የህግ ስርዓት ማስፈጸም እንደሚቻል በመረጋገጡ መሆኑን ያም ቢሆን ግን ቀሪ ስራዎች መኖራቸውን አቶ ሲራጅ ለምክር ቤቱ መግለጻቸው ይታወሳል። ከነዚህ ውስጥም ደግሞ በተለይ ከህብረተሰቡ ጋር ከአካባቢው ካሉ የጸጥታ አካላት ጋር በመቀናጀት መስራት እንደሚቻልና እነዚህን ደግሞ በቁጥጥር ስር ለመዋል አስቸጋሪ እንደማይሆን ገልጸዋል። በዋናነት በተለይ ከዚህ ለችግሩ መባባስም አስተዋጽኦ ሲያደርግ የነበረው አንዱ ህገ ወጥ የጦር መሳሪያ ዝውውር ነው። ይህንን ህገ ወጥ የጦር መሳሪያ ዝውውር ደግሞ በየአካባቢዎቹ ወይም በሚመጡበት አካባቢ መቆጣጠር የሚያስችል ኬላዎች እንዲቋቋሙ ተደርጓል። ለአብነት 97 የሚሆኑ አዳዲስ ኬላዎች መቋቋማቸውን እንዲሁም ደግሞ 196 ነባር ኬላዎችን የማጠናከር ስራ መከናወኑና በአጠቃላይ ግን በእነዚህ ኬላዎች አማካኝነት እስካሁን በነበረው በ10 ወራት ውስጥ 2772 የሚደርሱ የጦር መሳሪያዎችን በቁጥጥር ስር ማዋል መቻሉን እንዲሁም ደግሞ 181 ቦምቦች ና የሬዲዮ መገናኛዎችንም በቁጥጥር ስር ማዋል መቻሉንም አቶ ሲራጅ ለምክር ቤቱ መግለጻቸውን በተለይ ፋና ብሮድካስት ኮርፖሬት በሰፊው አስነብበው አላበበ መልካም። እንግዲህ በነገራችን ላይ የህዝብ ተወካዮች ምክር ቤት ቀደም ብለህም እንደጠቀስኩ የአስቸኳይ ጊዜ አዋጁ ላይ ከመወሰን ባለፈ በአስቸኳይ ስብሰባው በጣም በርካታ የሚባሉ አጀንዳዎች ላይ ነው እንግዲህ ውይይት ያደረገው። ከነዚህ መካከል እንግዲህ የሹመት ጉዳይ ይጠቀሳል። እንግዲህ ወደ ሌሎች የመገናኛ ብዙሃን እየዘገቡት ወዳለው አጀንዳ ስናልፍ እንግዲህ የህዝብ ተወካዮች ምክር ቤት በዚሁ በአስቸኳይ ስብሰባው ከወሰናቸው ውሳኔዎች መካከል አዳዲስ ሶስት ሁለት ሚኒስትሮችና በሚኒስትር ማድረግ እንደዚሁ ሶስት አጠቃላይ ያጸደቀበት ውሳኔን ማንሳት እንችላለን። በዚህ ረገድ እንግዲህ እንደሚታወቀው ቃለ መሃላ ሲፈጽሙ የኢትዮጵያ ዜና አገልግሎትም ይዞት የወጣውን መረጃ እዚሁ ላይ መመልከት እንችላለን። እንደሚታወቀው የፌዴራልና አርብቶ አደር ጉዳዮች ሚኒስትር የነበሩት አቶ ካሳ ተክለ ብርሃን እንደዚሁም ደግሞ የትምህርት ሚኒስትር የነበሩት ዶክተር ሽፈራው ተክለ ማርያም በአምባሳደርነት መሾማቸውን ተከትሎ በእነሱ ቦታ ሚኒስትሮችን መሾም አስፈላጊ ሆኖ ተገኝቷል። እናም ይህንን እነሱን በሚተካ መልኩ ሚኒስትሮች ሹመት ማጽደቁ ነው። ተወካዮች ምክር ቤት የሀገር ውስጥ የመገናኛ ብዙኃን በስፋት ዘግበውታል። እነዚህን ፊት ለፊት ተመልካቾቻችን እንደሚከታተሉት በተለይም ዶክተር ጥላዬና አቶ ሞገስ። ዶክተር ጥላዬ የትምህርት ሚኒስትርነትን አሁን ሚኒስትር ዴታ ሆነው እያገለገሉ ነው የሚገኙት። እንዲሁም ደግሞ አቶ ሞገስን በገቢዎችና ጉምሩክ ባለስልጣን ውስጥ እየሰሩ ነው የሚገኙት። እሳቸውን በገቢዎችና ጉምሩክ ባለስልጣን በዋና ዳይሬክተርነት በሚኒስትር ማድረግ ማለት ነው እንዲመሩ ሹሟቸዋል። የህዝብ ተወካዮች ምክር ቤት በኢፌዴሪ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ አቅራቢነት ማለት ነው ዶክተር ጥላዬ ጌቴም በተመሳሳይ የትምህርት ሚኒስቴርነትን ቦታ እንዲይዙ ተደርጓል። እንዲሁም ደግሞ የገቢዎችና ጉምሩክ ባለስልጣን የነበሩት አቶ ከበደ ጫኔ ደግሞ የፌዴራልና አርብቶአደር ጉዳዮች ልማት ሚኒስትር ቀደም ሲል አቶ ካሳ ተክለ ብርሃን ይመሩት የነበረውን ተቋም እንዲመሩ በህዝብ ተወካዮች ምክር ቤት በቀረበው ሀሳብ መሰረት ሹመታቸው ጸድቋል። በዋናነት እንግዲህ በምክር ቤቱ ላይ ከተነሱ ዋናዋና ጭብጦችና እንዲሁም የመገናኛ ብዙሃን በስፋት ከዘገቧቸውና ካነሷቸውም ጥያቄዎች መካከል ቀደም ሲልም እንደጠቀስከው እንግዲህ ሁለቱ ሚኒስትሮች ከዚህ በፊት የነበሩት አቶ ካሳሚን ዶክተር ሽፈራው አምባሳደር መሆናቸውን ተከትሎ እነዚህ ሚኒስትሮች ተሾመዋል። እንግዲህ አቶ ከበደ ጫኔ የፌዴራልና አርብቶ አደር ጉዳዮች ሚኒስትር ሆነው ሲሾሙ ደግሞ የገቢዎቹና ጉምሩክ ባለስልጣን ዋና ዳይሬክተር መሾም አስፈላጊ ነው። እናም በጉምሩክ ዘርፍ በገቢዎቹና ጉምሩክ ባለስልጣን በጉምሩክ ዘርፍ ምክትል ዋና ዳይሬክተር የነበሩት አቶ ሞጎስ ባልቻ እሳቸው ዋና ዳይሬክተር የገቢዎቹና ጉምሩክ ባለስልጣን እንዲሆኑ ተሾመዋል ማለት ነው። እንግዲህ የተነሱ ጥያቄዎች መካከል እንግዲህ በቅርቡ ነው መንግስት እንደምናስታውሰው የሚኒስትሮችን ሹመት ያጸደቀው። እነዚህ የሚኒስትሮች ሹመት በተደጋጋሚ መቀያየሩ፣ በተለይ ደግሞ እነዚህ አቶ ከበደ ጫኔን ጨምሮ ሌሎችም አካላት በተለያዩ ዘርፎች ላይ እየሰሩ ነው የሚገኙትና በተደጋጋሚ በአጭር ጊዜ ውስጥ በተለያዩ የስራ ኃላፊነቶች ላይ እየተሾሙ ነው የሚገኙትና ይህ በየጊዜው የሚደረግ ለውጥ በስራቸው ላይ በስራ ጥራት ላይ ወይም ደግሞ አንድን ስራ አድምቶ መስራት ላይ ተጽዕኖ አይኖረውም ወይ? መንግስት ይህንን እንዴት አይቶት ነው እንዴት ተመልክቶት ነው የሚል ጥያቄ በምክር ቤቱ አባላት ተነስቷል ማለት ነው። እንግዲህ በመንግስት በኩል የተሰጠው ምላሽም መንግስት አስፈላጊ በሚሆኑ ቦታዎች ላይ የሚሆን አስፈላጊውን ግለሰብ የሚመደብ ስራዎችን ከዚህ በፊትም ሲያከናውን ቆይቷል፣ አሁንም ማከናወኑን ይቀጥላል። እነዚህ ሁለቱ ሚኒስትሮች አምባሳደር ሆኖ የተሾሙትም መንግስት በሚፈልጋቸው ቦታ ላይ እንዲሰሩ አስፈላጊ ሆኖ ስለተገኘ ነው የሚል ምላሽ ነው እንግዲህ የተሰጠው ማለት ነው ከምክር ቤቱ እናም እነዚህ አሁን የተሾሙት ሚኒስትሮችም ሹመታቸው የጸደቁት ሚኒስትሮችም በቀጣይነት በሀገር አቀፍ ደረጃ በሚከናወኑ የልማትና ሌሎችም የዲሞክራሲ ስርዓት ግንባታ የመልካም አስተዳደር ስራዎች ንቁ ተሳትፎ እንደሚያደርጉ ታምኖባቸው የተሾሙ ናቸው በሚል እንግዲህ በመንግስት በኩል ምላሽ መሰጠቱን እነዚህ የመገናኛ ብዙሃን እየዘገቡ ነው የሚገኙት። ይህ የሹመቱ ጉዳይ ብቻ አይደለም። በነገራችን ላይ ሆናቸው የህዝብ ተወካዮች ምክር ቤት ዋነኛ የትኩረት አጀንዳ የነበረው በአስቸኳይ ስብሰባው ላይ ከሰሞኑ እንደምናስታውሰው በተለያዩ አጋጣሚዎች የኢትዮጵያ ብሮድካስቲንግ ኮርፖሬሽንን ጨምሮ እየተዘገበ እንደሚገኘው የጸረ ሙስና ትግሉ ምናልባትም ከወትሮው ከፍ ባለ ደረጃ አሁን ላይ በተለይ የተጠያቂነት ስርዓቱን በማስፈኑ ረገድ ትልቅ ስራዎች እየተሰሩበት ያለበት ሳምንት ነው ማለት እንችላለን። በዚህ ረገድ ዓለም አቀፍ የመገናኛ ብዙሃን ሳይቀር ሽፋን የሰጡት የጸረ ሙስና እርምጃ መንግስት እየወሰደ ነው የሚገኘው። በዚህ ረገድ ቢቢሲን መጥቀስ እንችላለን። ለምሳሌ ቢቢሲ በኢትዮጵያ እያከናወነች ያለው በጸረ ሙስናው ረገድ እያከናወነች ያለውን ጥረት ሲጠቅስ የሚኒስትሮች የህዝብ ተወካዮች ምክር ቤት ባደረገው አስቸኳይ ስብሰባ የአንድ ሚኒስትርን ያለመከሰስ መብት ስለማንሳቱ ና። ሲመጣ ሚኒስትሩን በቁጥጥር ስር እንዲውሉ ስለማድረጋቸው ቢቢሲ የዘገበበትን መረጃ እዚሁ ላይ መመልከት እንችላለን ማለት ነው። እንግዲህ በአጠቃላይ ከዚህ ከሙስና ወንጀል ጋር በተያዘ ተጠርጥረው የተያዙ ከፍተኛ የመንግስት ባለስልጣናት፣ ባለሀብቶች፣ ደላሎች አሀዝም 51 ደርሷል። ይህንን የሚዲያ ዳሰሳ ለማዘጋጀት እዚህ ስቱዲዮ እስከገባንበት ሰዓት ድረስ ሁናቸው ናቸው። አው፣ የመንግስት ከዚህ በፊትም በተለይ ከጥልቅ ተሃድሶ ጋር ተያይዞ ህብረተሰቡ ሲያነሳቸው ከነበሩት ውስጥ አንዱ የኪራይ ሰብሳቢነት ችግሮች ይስተዋላሉ የሚሉ ጥያቄዎች በህብረተሰቡ ዘንድ ይነሱ ነበር። እሱን መነሻ በማድረግ ደግሞ ፊት ለፊት እንደምንመለከተው፣ ለምሳሌ ቢቢሲ በድረገጹ የኢትዮጵያ የገንዘብና ኢኮኖሚ ልማት ትብብር ሚኒስትር ሚኒስትር ዴኤታ የነበሩት አቶ አለማየሁ ጎጁ በህዝብ ተወካዮች ምክር ቤት ያለመከሰስ መብታቸው ተነስቶ በህግ ቁጥጥር ስር እንዲውሉ መደረጋቸውን ያስነብባል። ከዚህ በተጨማሪ ግን ሌሎች ከፍተኛ የመንግስት ባለስልጣናት እንዲሁም ደግሞ ደላሎች የባለሀብቶች ሀብቶች በቁጥጥር ስር ውለዋል። እነዚህ ደግሞ ህብረተሰቡ ሲያነሳቸው ከነበሩት ውስጥ ጅምር ስራዎች ናቸው። ባለፈው በነበረው የሚዲያ ዳሰሳ ዝግጅታችንም በተለይም አዲስ ዘመን በሰፊው ካስነበበው ውስጥ አብረን እንብላ ውል መቋረጥ አለበት በሚል በሰፊው ያስነበበው ዘገባ ነበር። ከዚህ ውስጥ አንዱ ደግሞ ከመንግስት ባለስልጣናት ጋር ከጥቂቶቹም ጋር ቢሆን ትስስር በመፍጠር ያልሰሩበትን ያልደከሙበትን ሀብት በማካበት የህብረተሰቡን የመልማት ጥያቄ የሀገሪቱን የመልማት ጥያቄ አደጋ ውስጥ እየከተቱ ናቸው። ስለዚህ ይህ ውል መቋረጥ አለበት በሚል ያስነበበውን ዘገባ ማንሳት እንችላለን። ከዚህ በተጨማሪ በነገራችን ላይ አሁን አቶ አለማየሁ ጉጆ የአለመከሰስ መብታቸው በዚህ ተወካዮች ምክር ቤት እንዲነሳ የፌዴራል አቃቤ ሕግ ጥያቄ አቅርቦ ምክር ቤቱም የአለመከሰስ መብታቸውን አንስቶ ወዲያው በቁጥጥር ስር እንዲውሉ ተደርገዋል። ይህ በቅርቡ የሰማነው መረጃ ነው። ከዛ በፊት በአርባዎቹ የሚቆጠሩ ሌሎች ባለስልጣናት፣ ባለሀብቶች፣ ደላሎች በቁጥጥር ስር መዋላቸውን እንደዚሁ ዘግበናል። ከሳቸው በተጨማሪ የቀድሞው የኢትዮጵያ መንገዶች ባለስልጣን ዋና ዳይሬክተር ነበሩት አቶ ዛያድ ወልደ ገብርኤልም እንደዚሁ በቁጥጥር ስር እንዲውሉ ተደርጓል። እሳቸው ለበርካታ አመታት ነው እንግዲህ ከፍተኛ ፋይናንስ የሚንቀሳቀስበትን የኢትዮጵያ መንገዶች ባለስልጣን እንግዲህ በዋና ዳይሬክተርነት ሲመሩ የነበረው እንግዲህ እሳቸውም በተለይ በመንገድ ፕሮጀክት ውስጥ ከኮምቦልቻ ወልዲያ፣ ከማይጸብሪ ዲማ፣ ከሁምቦ አርባ ምንጭ፣ ከጉሬ ጋምቤላ፣ ሀረር ጅጅጋ እና ሌሎችም የመንገድ ፕሮጀክቶች ላይ የ1.3 ቢሊዮን ብር ገንዘብ ሀገሪቱ እንድታጣም በማጣቷ ሂደት ውስጥ እጃቸው አለበት በሚል ተጠርጥ ነው እንግዲህ በቁጥጥር ስለዋሉት እኒህ እንግዲህ አቶ ዛይድ ወልደ ገብርኤልም እንደዚሁም በአጠቃላይ በመንገድ መሰረተ ልማት አውታር ዝርጋታ በሚከናወንባቸው ቀደም ሲል በተጠቀሱ መስመሮች ላይ የሙስና ወንጀል ሲፈጸም እጃቸው እንዳለበት እንግዲህ አቃቢ ሕግ መረጃ አግኝቻለሁ ማለቱን ተከትሎ በቁጥጥር ስር ውለዋል። እሳቸው ብቻ አይደሉም። አቶ ኪሮስ ደስታም እንደዚሁ የስኳር ኮርፖሬሽን ምክትል ዋና ዳይሬክተር የነበሩት የቀድሞ ማለት ነው እሳቸውም እንደዚሁ በቁጥጥር ስር እንደዋሉ እንደዚሁ የፌዴራል አቃቢ ሕግ እንደዚሁ የገለጸበትን መረጃ ከሰሞኑ እነዚሁ የመገናኛ ብዙሃን እየዘገቡ ነው የሚገኘው። በተለይ ፋና ብሮድካስቲንግ ኮርፖሬሽን በእነዚህን በተለይ ነበረ በቁጥጥር ስር የዋሉ አካላትን እና የሰሩትን ሙስና ምክንያት በመዘርዘር በመጥቀስ እያወጣ ነው የሚገኘው። አቶ አለማየሁ ጉጆም የገንዘብና ኢኮኖሚ ትብብር ሚኒስትሩ ማለት ነው። በ የገንዘብና ኢኮኖሚ ትብብር ሚኒስቴር ከአንድ ተቋም ጋር ውል ይፈራረማል። ይህ ውል ግን ያለምንም ጨረታ የወጣ ውል ነው። አንደኛ ሁለተኛ ይህ ውል ከ20 ሚሊዮን ዶላር በላይ የሚያወጣ ነው። እንግዲህ ይህ የ20 ሚሊዮን ዶላር ውል አንደኛ ያለ ጨረታ ነው የወጣው። በሌላ በኩል ይህ ኩባንያ ስራውን ሳያጠናቅቅ ክፍያ እንዲደረግለት እንደዚሁ እጃቸው አለበት ፈቅደዋል በሚል ነው እንግዲህ እሳቸውም እንግዲህ በቁጥጥር ስር እንዲውሉ የተደረገው ማለት ነው። እነዚህ ከፍተኛ የመንግስት የስራ ኃላፊዎች በዚህ በቁጥጥር ስር የመዋል ሂደቱ አሁን በከፍተኛ ደረጃ እያደገ ስለመምጣቱ ማሳያዎች እንደሆኑም የመጥቀስ የሚቻልበት ደረጃ ላይ ተደርሷል። በተለይ የገንዘብና ኢኮኖሚ ልማት ትብብር ሚኒስትር ዴታው የነበሩት አቶ አለማየሁ ጎጁ ላይ የወጣው ጽሁፍ አንድም በመስሪያ ቤታቸው ሰባተኛና ስምንተኛ ፎቅ ላይ በተገነቡ ወይም በተከናወኑ ስራዎች ላይ ካላግባብ ጉርሻም ተቀብለዋል የሚል ዘገባ ነው፣ ፋና በድረገጹ ይዞት የወጣው። ከዚሁ ጋር ተያይዞ ግን በተለይ እየተሰጡ ያሉ በተለያዩ መገናኛ ብዙሃንም አሁን መንግስት የጀመራቸው ስራዎች ጊዜያዊ ናቸው ህብረተሰቡ የሚያነሳቸው አስተያየቶች ምንድን ነው? ጊዜያዊ ናቸው። እነዚህ ጊዜያዊ ሆኖ መቅረት የለባቸውም፣ ግን ቀጣይነታቸው መረጋገጥ ይኖርበታል የሚሉ አስተያየቶችን ያስነብባል አዲስ ዘመን። ለምሳሌ አደጋውን ለማስወገድ መንግስት እየወሰዳቸው ያሉት እርምጃዎች ጊዜያዊ ናቸው፣ ነገ ደግሞ ይተዋዋል፣ ሙስና ፈጽመው ከቦታቸው በተነሱት ቦታ የሚተኩት አዲስ በሊታዎች ይሆናሉ የሚሉ አስተያየቶችን በህብረተሰቡ ዘንድ እንደሚሰነዘሩ ያስነብባል። በየትኛውም ስፍራ ለሚፈጸሙ ጥፋቶች ወቅቱንና ጊዜውን የጠበቀ እርምጃ መንግስት መውሰድ አለበት። በዚህም ቸልተኛ መሆን የለበትም። ሁል በሁሉም አካባቢ እነዚህ ስራዎች ተጠናክረው መቀጠል አለባቸው። አሁን የተጀመሩ ጅምር ስራዎች ግን ቀጣይነት ሊኖራቸው ይገባል በሚል በሰፊው የሚያስነብበው አለ። እኔም በሪፖርተር ጋዜጣ ላይ የወጣ አንድ ርዕሰ አንቀጽን እየተመለከትኩ ነበር። ሁናቸው ምንድን ነው የሚለው የተጠያቂነት አግባቡ እስከ ላይ ድረስ ሊሆን ይገባል የሚል ርዕስ ይዞ ነው የወጣው። እንግዲህ ሪፖርተር በተለይ የተጠያቂነት ዳር ድንበሩ በግልጽ እንዲታወቅ ያስፈልጋል በሚል ያወጣውን መረጃ እየተመለከትኩ ነበር። ርዕሰ አንቀጹ ላይ በዋናነት ተጠያቂ ናቸው ተብለው በተለይ የወጡ ከፍተኛ መንግስት የስራ ኃላፊዎች ተብለው ስማቸው በዝርዝር ይፋ የተደረጉ ግለሰቦች አሉ አሁንም ግን በሕዝቡ በኩል ጥያቄ እየተነሳባቸው ያሉ ተጨማሪ ማስረጃም እንግዲህ በተለይ የተቋቋመው ግብረ ኃይልም እንደሚሰበስብባቸው የሚጠበቁ ሌሎችም ሰዎች ገና ቀሪ ናቸው በሚል ነው እንግዲህ ሪፖርተር በርዕሰ አንቀጹ የሚያትተው ማለት ነው። መንግስት የኢትዮጵያ ብሮድካስቲንግ ኮርፖሬሽን በቦታው ተገኝቶ ያነሳው ጥያቄ ነበር። በተለይ ፌዴራል ጠቅላይ አቃቤ ሕግ በሰጠው መግለጫ ላይ ማለት ነው። እናም እነዚህ ከፍተኛ የመንግስት የስራ ኃላፊዎች ናቸው በሚል እየታሰሩ ያሉ አካላት ከላይኛው እስከታችኛው እርከን ድረስ ያካተተ ሊሆን ይገባዋል የሚል ጥያቄ ነው እንግዲህ የሚያነሰው ማለት ነው። ሮሳንገጹ መንግስትም እንግዲህ ቀደም ሲል የተጠቀሱ ስሞችን ስንመለከት በእርግጥም መንግስት ከላይኛው እስከታችኛው እርከን ያሉ አካላትን ተጠያቂ ማድረጉን ሂደት በውል ስለመጀመሩ ማሳያዎች ናቸው ማለት እንችላለን። ይህ ጥረት ግን ቀደም ብለን ማንተ እንደጠቀስከው ጋዜጦችን በስፋት እየዘገቡት እንዳለው ቀጣይነት ያለው ሊሆን ይገባል የሚለው ዋናው ገዢ ሐሳብ ይመስለኛል ምናልባት እነዚህንና ሌሎች ተከታታይ መረጃዎችንም ለክቡራን ተመልካቾቻችን ማድረሳችን የምንቀጥል ነው የሚሆነው። ወደ ውጭ መረጃዎቻችን ብናልፍ ነው መልካም የሚሆነው ሁናቸው። እንግዲህ ከውጭ መረጃዎቻችን በቀዳሚነት የምናገኘው የሩዋንዳ ምርጫ ነው የሚሆነው ማለት ነው። እንግዲህ የሩዋንዳ ፕሬዚደንታዊ ምርጫ እንግዲህ ተከናውኗል ማለት ነው። በሩዋንዳ ፕሬዚደንታዊ ምርጫ እንግዲህ እንደተጠበቀው እንደተጠበቀው ማለት እንችላለን ፖል ካጋሜ አሸንፏል፣ በከፍተኛ ብልጫ ማለት ነው እና 98 በመቶ ድምጽ በማግኘት እሳቸው ማሸንፋቸውን ዘኒውስ ታይምስ የተሰኘው የሩዋንዳ በእንግሊዝኛ ቋንቋ ተነባቢው ጋዜጣ ይዞት የወጣውን መረጃ ደረጃ እንደዚሁ ፊት ለፊት እየተመለከትን ነው የምንገኘው። በ2017 አሁን ላይ በተካሄደው ምርጫ በ98 በመቶ ያሸንፉ እንጂ ፖል ካጋሜ በ2013 በነበረው ምርጫ ተመሳሳይ ምርጫ ማለት ነው 93 በመቶ ነበር ድምፅ አግኝተው ስልጣን ላይ የወጡት። ያም ቢሆን አሁን ፖል ካጋሜ በዚህ ምርጫ ማሸነፋቸውን ተከትሎ በተለይ ሩዋንዳ ከ ዘር ጭፍጨፋው በኋላ በጠንካራ የኢኮኖሚ መሰረት ላይ እንድትራመድ እንዲሁም ደግሞ በሀገሪቱም ሰላምና መረጋጋት እንዲመጡ ያደረጉት አስተዋጽኦ በዓለም አቀፉ ማህበረሰብ ዘንድ እውቅና ይሰጣቸዋል። በዚህም ደግሞ በምርጫው በሰፊ ልዩነት ማሸነፍ መቻላቸውን ነው። በተለይ ቢቢሲ፣ አልጀዚራ በድረገጾቻቸው በሰፊው ያስነበቡት የ94ቱ የዘር ጭፍጨፋ በነገር ላይ ወደ አንድ ሚሊዮን የሚጠጉ ሩዋንዳውያን ያለቁበት ነው። በሩዋንዳ ታሪክ ብቻ ሳይሆን በአፍሪካም ጥቁሩ ታሪክ ተብሎ የሚታወስ ነው። እሳቸው ከዛም በኋላ ሩዋንዳ እንደ ሀገር ትልቅ ሀገር እንድትሆን ትልቅ መስመር አስቀምጠዋልም የሚሉ በርካቶች ናቸው። አዎ ፖልካጋሚ ይህን ምርጫ አሁን በሰፊ ልዩነት ያሸንፉ እንጂ ትችቶችም ሲሰነዘሩባቸው ነበር። በተለይ በምርጫ ቅስቀሳ ወቅት የተቃዋሚ ፖለቲካ ፓርቲዎች በአግባቡ ቅስቀሳችን እንዳናካሂድ ተደርገናል እጩዎቻችንም በተለያዩ አካባቢዎች በተለይም ደግሞ በገጠር አካባቢዎች ተንገላተው ብናል የሚሉ አስተያየቶችንም ሲሰነዝሩ ነበር። ያም ሆነ ይህ ግን አሁን ፖል ካጋሚ በሰፊ የድምፅ ልዩነት ምርጫውን አሸንፈው ወደ ሰባት ሚሊዮን የሚሆኑ ዜጎች ድምፃቸውን በዚህ ምርጫ ላይ ሰጠዋል። በሀገሪቱ ባለፉት ስድስት እና ሰባት ዓመታት ውስጥ በተመዘገበው ምጣኔ ሀብታዊ እድገት ውስጥ ከፍተኛ ሚና የነበራቸው ፖል ካጋሜ ለሶስተኛ ዙር ሀገሪቱን ለመምራት በህዝባቸው ዘንድ ሙሉ ድምፅ አግኝተው 98 በመቶ አሸንፈዋል። እንግዲህ እንደነ ፍራንክ ሃቢንዛ ያሉ ተፎካካሪዎችን በከፍተኛ ልዩነት የሚያሸነፉት ያሸነፉት ፖልካጋሚ በዋናነት ግን ቀደም ብለህ ምስ ያጠቀስከው አንተ በተለይ ፖልካጋሚ በሩዋንዳ ህገ መንግስት ላይ አንድ የተቀመጠ ነገር አለ። አንድ የሀገሪቱ መሪ፣ የሀገሪቱ ፕሬዝዳንት ሀገሪቱ ሀገሪቱን ማስተዳደር የሚችለው ለሁለት ተርሞች ወይም ደግሞ ለሁለት ጊዜያት ብቻ ነው መመረጥ ይችላል የሚችለው ይላል። ይሁንና እሳቸው ግን ባለፈው አመት የህዝበ ውሳኔ እንዲካሄድ እንደዚሁ አማን አነሳሽ ነበሩ። ይህ ደግሞ በህዝበ ውሳኔው መሰረት ሩዋንዳውያን እንግዲህ ፖልካ አንድ ግለሰብ ለሶስት እና ከዛም በላይ ለሚሆኑ ተከታታይ ጊዜያት ፕሬዚደንት ሆኖ መምራት ይችላል የሚለውን በህዝበ ውሳኔ እንደረጋገጥ ካደረጉ በኋላ ነው አሁን የተሳተፉት ወደዚህ ወደ ምርጫ ሂደቱ የመጡት። እና እሳቸው በዛን ወቅትም እንደዚሁ እሳቸው ምርጫቸውን የማራዘሚያ ስትራቴጂ ተደርጎ ይወሰዳል በሚልም እንደዚሁ እነዚህ ተፎካካሪዎች እየወቀሷቸው ነው የሚገኙት ማለት ነው። ያም ሆነ ይህ ግን እሳቸው እንግዲህ በከፍተኛ የድምጽ ልዩነት ማለት እንችላለን ይህንን ድምፅ አግኝተው አሸንፈዋል። ሩዋንዳውያንም እንግዲህ በከፍተኛ ደረጃ ድጋፋቸውንና እንደዚሁ ደስታቸውን እየገለጹ እንደሚገኙ ነው እነዚህ መገናኛ ብዙን እየዘገቡ የሚገኘው በሌላ በኩል ደግሞ እንደዚሁ በምስራቅ አፍሪካ ሰሞኑን የአንድ ትልቅ ምርጫ ይደረጋል። የኬንያ ፕሬዚደንታዊ ምርጫ ነው። ሁለት ተፎካካሪዎች በዋናነት ሁለት ተፎካካሪዎች እንግዲህ እየመሩበት ነው እየተባለው ይህ የኬንያ ፕሬዚደንታዊ ምርጫ ደግሞ ሌላው ሰሞንኛ አጀንዳ ሆኗል ማለት ነው። ዴይሊ ኔሽንም ኡሁሩ ኤንድ ራይላ ላስት ፒች ፎር ቮትስ አስ ካምፔንስ ኢንድ በሚል በዝርዝር የተነባቢው የኬንያ ጋዜጣ ይዞት የወጣውን መረጃ መመልከት እንችላለን። እነዚህ ሁለት ግለሰቦች እንደምናውቀው ጆሞ ኬንያታ በተለይ ከነፃነት በኋላ የኬንያ አባት ተብለው የሚጠሩ ናቸው። እሳቸው ደግሞ ምክትላቸው ደግሞ እንደዚሁ የራይላ ኦዲንግ አባት እንደሆኑ ይታወቃል። በዛን ወቅት በነፃነት ማግስት ኬንያን የመሩት ፕሬዚደንትና ምክትል ፕሬዚደንት ልጆች አሁን እንግዲህ ተፋጧል ይለናል የዴይሊ ኔሽን ዘገባ። በነገራችን ላይ አበበ ወደ ኬንያ ምርጫ ከመግባታችን በፊት በተለይ ቀደም ሲል ያነሳቸው የፕሬዚዳንት ፖል ካጋሜ አሁን ለሶስተኛ ዙር ያሸነፉት ማለት ነው በ2015 በተካሄደው የህገ መንግስት ማሻሻያ መሰረት እሳቸው እስከ 2034 እንደ ኤሮፓውያን አቆጣጠር ድረስ ሀገሪቱን የመምራት ስልጣንን የሚያጎናጽፋቸዋል ህገ መንግስታቸው ማለት ነው። በዚሁ ወደ ኬንያም ስንመጣ እንግዲህ በሁለቱ በተለይ በራይላ ኦዲንጋና በኡሁሩ ኬንያታ መካከል ማክሰኞ ነው ምርጫው የሚካሄደው። ይህንን መነሻ በማድረግ ግን አሁንም ሁለቱም የምርጫ ክርክራቸውን እያካሄዱ ነው የሚገኙት። ያም ቢሆን ግን በሁለቱ የፖለቲካ አመራሮች መካከል ከፍተኛ የሆነ ውጥረት እንዳለ ነው መገናኛ ብዙሀን እየዘገቡ የሚገኙት። ከእነዚህ ውስጥ መካከል እንግዲህ በኬንያ ይህንን ምርጫ መምረጥ የሚችሉ 19 ሚሊዮን የሚሆኑ ዜጎች ተመዝግበዋል። ከእነዚህ ውስጥ አሁን በተለይ ለምርጫው ወደ 88602 የሚሆኑ ዜጎች በህይወት የሉ። እነዚህ ደግሞ በህይወት የሌሉ መራጮች ተመዝግበዋል በሚል አሁን አንድ በሁለቱ መካከል ግጭቶች እንዲፈጠሩ ምክንያት እየሆነ ነው። ስምንት እጩዎች ናቸው በእርግጥ የቀረቡት፣ በዋናነት እነዚህ ሁለት እጩዎች ያው ጎልተው ወጡ እንጂ አሁን እነዚህ የ88 ሺዎቹ ድምጽ የሚሰጡ ሰዎች ደግሞ በተለይ በሁለቱ ወገኖች መካከል ባለው የምርጫ ቅስቀሳ ውስጥ ምርጫውን ለማጭበርበር ወይም ደግሞ እነዚህ ዜጎች ድምጽ ሰጥተዋል በሚል ከዚህ በፊት በ2008 እንደነበረው አይነት ችግር እንዲፈጠር ምክንያት ይሆናል። ስለዚህ ይሄ ነገር መጣራት አለበት በሚል የሀገሪቱ ምርጫ ኮሚሽንም ኃላፊነቱን ሙሉ በሙሉ እንደሚወስድና ይህንን ለማጣራትም ዝግጁ መሆኑን ያስነበበበትን አልጀዚራ በሰፊው በድረገጹ ይዞ ወጧል። በአጠቃላይ እንግዲህ በኬንያ በሚካሄደው ምርጫ 1900 የሚሆኑ የመንግስት ከፍተኛ ባለስልጣናት፣ የፓርላማ አባላት፣ የሀገሪቱ ፕሬዚዳንት፣ ምክትል ፕሬዚዳንቶች ናቸው የሚመረጡበት ምናልባት እኔም በተለይ ያው በእንግሊዝ ቅኝ ግዛት ስር የነበረች ሀገር እንደመሆኗ ኬንያ በተለይ ወደ ከወደ እንግሊዝና ከወደ ምዕራቡ ዓለም አካባቢ ያለው የመገናኛ ብዙሃን የኬንያን ምርጫን በሰፊው ያራገቡት ነው የሚገኙት። እኔም አንዳንድ አንድ ዘገባዎችን እንደዚሁ እየተመለከትኩ ነበር። ከዚህ ከምርጫው ጋር በተያዘ እንግዲህ እንደምናውቀው ራውላው ኦዲንጋ በተከታታይ ጊዜ ለመመረጥ ከፍተኛ ባለፉት ሁለት እና ሶስት ተከታታይ ምርጫዎች ላይ ፕሬዝዳንት ሆነው ለመመረጥ እጩ ሁነው እስከ መጨረሻው ድረስም ብርቱ ፉክክር ሲያደርጉ የነበሩ ግለሰብ ናቸው። ይሁንና ፕሬዝዳንት ለመሆን አልታደሉም እሳቸው አሁን ግን እንግዲህ ይቀር ብለው የመጡ ይመስላል። ሁሩ ኬንያታንም እየፈተኗቸው ነው የሚገኙት። በተለይ ሁሩ ኬንያታ በዋናነት የሚጠቀሱት በመሰረተ ልማት አውታር ዝርጋታዎች ላይ ያበረከቱት አስተዋጽኦ ትልቅ እንደሆነ ይነገራል። ይሁንና ኦዲንጋ ግን የለም መሰረተ ልማት አውታር ዝርጋታዎች እጅግ የተለጠጡ ናቸው፣ ሁለተኛ ደግሞ ለሙስና እንዲጋለጡ ክፍት የተተዉ ናቸው። ይህ ደግሞ ሀገሪቱን ለኪሳራ ይዳርጋል በሚል ስራ አጦችም ያው እየተበራከቱ ነው የሚል ጭብጥ ይዘው መጥተዋል ማለት ነው። ይሁንና ከአንድ ሺህ ያላነሱ ዜጎች ሞተውበታል የሚባለው ከአመታት በፊት የተደረገው የኬንያ ምርጫ አሁንም ከውጤቱ ማግስት እንዳይፈጠር በዛች ሀገር ብጥብጥ እንዳይፈ እንዳይፈጠር በርካቶች እየሰጉ ነው የሚገኙት። በዚህ ውጥረት ውስጥ ሆኖ እንግዲህ የኬንያ ፕሬዚደንታዊ ምርጫ በቀጣይ ቀናት ውስጥ የሚደረግ ይሆናል ማለት ነው። በነገራችን ላይ አበበ አብረን የምናየው ሆኖ ማክሰኞ ምርጫው ከተካሄደ በኋላ ኡሁሩ ኬንያታ ተቀናቃኛቸውን በሶስት ሚሊዮን ድምፅ እበልጦታለሁ ብለዋቸዋል ራይላ ኦዲንጋን። እንዲሁም ደግሞ ቱኮ የተሰኘ የሀገሪቱ ጋዜጣ ነው ይህንን ያስነበበው። ሌላው አንድ የሃይማኖት ሰባኪም በተመሳሳይ ኡሁሩ ኬንያታ 55 በመቶ በሚሆን ድምፅ ማሸነፍ ይችላሉ በሚል ትንበያዎችን ሰጥተዋል። በነገራችን ላይ ከዚሁ ከምርጫ ሳንወጣ በ2017 ሶስት ሀገራት ከሩዋንዳ እንዲሁም ደግሞ ከኬንያ በተጨማሪ አንጎላ፣ ላይቤሪያ ና ዲሞክራቲክ ሪፐብሊክ ኮንጎ ምርጫቸውን ያካሂዳሉ ተብሎ ነው የሚጠበቀው። መልካም እንግዲህ የአሜሪካ የጣለችውን ማዕቀብ ተከትሎ ማለት ነው በተለይ በሩሲያ ላይ እና በኢራን እንዲሁም በሰሜን ኮሪያ ላይ የጣለችው በተለይ ደግሞ በሩሲያ ላይ የጣለችውን ማዕቀብ ተከትሎ አሁንም ውዝግቡ እንደቀጠለ ነው። እንደሚታወቀው ፕሬዚደንት ፑቲን አሜሪካ ኮንግረሱ የጣለውና ትረምፕን በኋላ የፈረሙበትን ማዕቀብ እጅግ ማብጠልጠላቸው የሚታወስ ነው። ጠቅላይ ሚኒስትር ድሜትሪ ሜድቬዴቭም የኢኮኖሚ ጦርነት ተከፍቶብናል ሲሉ መናገራቸውን እናስታውሳለን። ወደ መጨረሻው መረጃችን ስናልፉ ናቸው የምናገኘው በተለይ ከአየር ንብረት ለውጥ ጋር በተያያዘ አሁን ላይ የመገናኛ ብዙኃንን በስፋት እየዘገቡት ያለው ጉዳይ ነው። በሚቀጥሉት በተለይ በ 22 ኛው መቶ ክፍለ ዘመን አሁን በሙቀት ምክንያት የሚሞቱ ዜጎች አሃዝ በአምሳ እጥፍ ያድጋል ይላል የአልጀዚራ ዘገባ። እሱም ብቻ አይደለም፣ በዚህ አደጋ የተነሳ ማለት ነው 152 ሺህ ዜጎች በዓመት የሚሞቱበት እድል ይኖራል። ከአየር ንብረት ለውጡ መዛባት ጋር ተያይዞ በተለይ ደግሞ በዚህ ተጠቂ የሚሆኑት የደቡባዊ አውሮፓ አካባቢዎች ናቸው። እነዚህ ሀገራት በከፍተኛ ሁኔታ ሊጠቁ እንደሚችሉ አስነብቧል። የሞት መጠኑ ደግሞ በ5400 ፐርሰንት ይጨምራል ተብሎ ነው የሚጠበቀው። በነገራችን ላይ አበበ፣ እዚሁ ጋር ተያይዞ ሰዓታችን እያለቀ ቢሆንም ዶናልድ ትራምፕ በተለይ ከፓሪሱ የአየር ንብረት ስምምነት መውጣታቸው ይታወሳል። ይህንን ስምምነት መውጣታቸውን በተመለከተ ደግሞ ለመንግስታቱ ድርጅት አሁን የአየር ንብረቱ ከፍተኛ አደጋ እያደረሰ ነው በሚባልበት ሰዓት ለመንግስታቱ ድርጅት ደብዳቤ ገብተዋል፣ በውጭ ጉዳይ መስሪያ ቤታቸው በኩል አሜሪካ መውጣት እንደምትፈልግ ሙሉ በሙሉ ማለት ነው። መልካም እንግዲህ ከአንድ ሚሊዮን ሰዎች በሙቀት ምክንያት ሰባት ሰዎች እየሞቱ ነው ይባላል በአሁን ወቅት እንግዲህ ከአመታት በኋላ ደግሞ ይህ ሰባት መቶ ሰዎች ከአንድ ሚሊዮን ሰዎች በሙቀት ምክንያት ይሞታሉ ተብሎ ነው የሚጠበቀው ማለት ነው ይህ እየሆነ ባለበት ወቅት የትረምፕ ውሳኔ ደግሞ እንግዲህ ቀደም ሲል አንተ እንደጠቀስከው ነው እነዚህና ሌሎች በርካታ መረጃዎችም አሉን የዛሬው የሚዲያ ዳሰሳ ዝግጅታችን ግን ካለን ሰዓት አንጻር እነዚህ መረጃዎችን ካደረሰ ለ ክቡራን ተመልካቾቻችን በቂ ይመስለኛል ክቡራን ተመልካቾቻችን ስትከታተሉት የነበረው የዛሬው የሚዲያ ዳሰሳ ዝግጅታችን በዚህ ተጠናቋል አበባዩና ሁናቸው ታየ ይህንን የሚዲያ ዳሰሳ ዝግጅት ወደ እናንተ አደረስን መልካም ቀን ይሆንላችሁ